ለሰብስክራይብ ተብሎ እኛንም አስጨንቃችሁ ሀይሚንም አሰድባችሁ ከምትመጡ ቀጥታ መጣ ሰብስክራይብ አርጉኝ፣ የጨርቃ ፋሚሊ ብትል እንኳን አደለም። አንተን ስንትና ስንት ሰው ሰብስክራይብ አርገን በሀይሚና በቡራ የመጡትን ትልቅ ደረጃ አድርሰናል አደለ? አሁን ይህ ምኑ ነው የሚያስተምረው? ቤተሰብ ሰሞኑን እንግዲህ በሀይሚና ቡራ ፋሲል መካከል ያለው ሲያወዛግበን ነበር። ብዙዎቻችንም ከእኔ ጨምሮ ከመጀመሪያው ጀምሬ ስራ ነው እያልኳችሁ ነበር። ዛሬ በራሳቸው አንደበት መተው መጥተው እውነቱን ፋሲል ተናግሯል። ግን እውነቱን ሲናገሩ ሌላ የቀሩ እውነቶች አሉ። እነሱንም ጭምር እኔ ነግራችኋለሁ። ዛሬ ፋሲል ቻናሉን ከፍቶ መጥቷል። እኔ መጀመሪያም ተናገር ያለው ስራ እየሰሩ ነው በመጀመሪያ ደረጃ። ሲቀጥል ደግሞ ሰብስክራይብ ከፈለግ እኮ ልጅቷንም ማሰደብ አለክብሯ ወይም አለስሟ ስም ማሰጠት አይጠበቅባችሁም። ቀጥታ መጠ ሰብስክራይብ አድርጉኝ። በቃ የጨረቃ ፋሚሊዎች ብለህ ከብሩኬና ሀይሚ ጋር ቪዲዮ ብሰራ እመነኝ፣ እንዲያውም ከአሁኑ በላይ ነበር መተን ሰብስክራይብ የምናደርጋችሁ። እኔ መጫጫ ነው እንዲህ የምንመስላችሁ ዝም ብላችሁ ስታዩን? እውነት እኔ በጣም ነው የተበሳጨሁት፣ ከምታስቡት በላይ። እንግዲህ ዛሬ ፋሲል መጥቶ እኔ ሀይሚን የማውቃትኝ አንድ ቀን ከስራ ስሄድ ልሸኝሽ ብዬ ወደ ቤቷ ሸኝኋት፣ ከዛ ደግሞ ሁለተኛ ቀን አገኘኋት፣ ከዛ ቀለበት አረኩላት ነው ያለው። ገባችኋት ቤተሰቦች ቀለበት ጓደኞቼ ጋር ስለነበረ ቀለበቱን ተቀበለችኝ። በዛውም ደግሞ በጣም አስተማሪ ነው እያለ ነው። ምንም አያስተምርም። ምኑ ነው የሚያስተምረው? አሁን ይሄ ማለት ሀይሜ ሄደች ከብሩኬ ጋር እያለች ከሌላ ወንድ ጋር ቀለበት አደረገች። ይሄ ምኑ ነው የሚያስተምረው? ማለት በጣም ነው የሚያስጠላው የሚያስደብረው። ማለት ይሄ ትምህርቱ ሳይሆን የሚያሳየው እንዲህ ነው። ሀይሜን እንደ ሞኝ ወይንም ደግሞ በይሉታ በነገራችን ላይ ማንም ሰው ሕይወቱን እንደማያበላሽ ነው የምነግራችሁ። ገባችሁ አደለ? አሁን እዚህ ጋር አሁን በተሰራው ስራ ላይ ያየሁት ምንድን ነው ሀይሚ ተጎጂ በቃ ሀይሚ ያለ ስሟ ስም ተሰጥቷታል። ተሰድባለች፣ ተረግጣለች። በጣም ብዙ ሰዎች ሰድበዋታል፣ እረግጠዋታል። ገባችሁ አደለ? አሁን ከፋሲል ጋር በተሰራው ቪዲዮ ማለት ነው። ሲቀጥል ደግሞ ለመፈተን ብዬ ነው ብሩኬንና ሀይሚን ለመፈተን፣ እነሱ ምን አንደኛ ሲሚስተር ናቸው ወይንስ ደግሞ ምን ምንድን ናቸው የምትፈትኗቸው? ማለት በመካከላቸው አሁን እኔ ብገባ ማን ነው የሚወድቀው? ማለት ሲወድቁ እነሱ ከፈተና ሲወድቁ ምን ልታለያያቸው ነው? ወይስ ምን ምን አስባችሁ ነው? ህይወት እኮ እንደዛ አይደለም። ፈተና የበዛባት ናት እናውቃለን። ግን ሆነ ብሎ የሆነ ሰው ገብቶ መፈተን አይችልም። በማንም ህይወት ላይ ማንም እየገባ መፈተን አይችልም። ገባችሁ አደለ? ሲቀጥል ደግሞ እውነቱን ከተናገራችሁ ማለት ነው፣ ሙሉን ነው መናገር ያለባችሁ። እዚ ጋር ሃይማኖት አሁንም ጥፋተኛ ተደርጋ ማለት እውነቱ ተብሎ የመጣው የተነገረው እውነት ግማሹ ነው እንጂ ሙሉ አይደለም። ሙሉ ነው መነገር ያለበት። እዚ ጋር ከሰራችሁ፣ በስራት ነው መስራት ያለባችሁ ና ቤተሰቦች እንግዲህ ያው ፋሲል ዞሮ ያ ጥምጥም ተጠምጥሞ ምንም ብሎ የራሱን ቻናል አዲስ ቻናል ከፍቶ መጥቷል ዛሬ ማለት ነው። በእርግጥ ሀይሜ ቦራ ወደ ድሮ ማንነታቸው ወደ ድሮ ፍቅራቸው ኦር ደግሞ አብረው መስራት ስለጀመሩ ደስ ብሎኛል። ከምታስቡት በላይ እኔ ሁለት ቀን ሶስት ቀን ስላልተመቸኝ ያው በዓል እየመጣ ስለሆነ እየሰራው አይደለም። ቪዲዮ ግን አያቸዋለሁ፣ የምር ነው የምላችሁኝ እና የሆነ አስባለሁ፣ ጨንቃለሁ። አንዳንድ ጊዜ ማለት ለምንድ ነው ፈተና የሚበዛባቸው አዲስ አበባ ላይ ምናምን ብዙ ጊዜ ይላሉኝ። ግን ይሄ ፈተና ራስ የሆነ ሰው አዘጋጅቶ የሚፈትናቸው ማለት፣ ደስ ሲለው የሆነ ሰው ሄዶ እነሱን ፈትኖ ህይወታቸውን አበጣብጦ ከዛ ለራሱ ቻናል ከፍቶ ዞር የሚል ይሄ በጣም ሸም ነው፣ ያሳፍራል ሁላ። የምሬን ነው የምላችሁ በጣም ነው የሚያሳፍረውኝ ና እንግዲህ ያው ፋሲል ያለው ምንድነው ሃይሚና ቡራ ለመፈተን ነው በቃ ይሄን ስራ ስጀምረው፣ ያው ከዚህ በፊት ሀይሚና ቡራ ምን ብለዋል? እኔና እሷ ለማላየት ሀይሚና ቡራ ለማላየት ሰው ተቀጥሯል ብለው ቪዲዮ ላይ ተናግረው ነበር አይታችኋልና እሱም ቪዲዮ ሳይ አለ ማለት ይሄ ነገር ተደረገ የተባለው ከአምስት ወር ወይንም ደግሞ ፋሲልና ሀይሚ ተዋወቅን ያሉት ከአንድ አመት በፊት ነው አደለ? በጣም ይጣረሳል እኮ እውነት፣ በጣም ይጣረሳል። በስትክክል ተናገሩ። በቃ እውነቱን ተናገሩ። እውነቱ ምንድነው? ቤተሰቦች ሀይሚ ቡራ ፋሲል አንድ ላይ ነው ብራንኩን የሰሩት። አለቀ። ምንም ነገር አዲስ ነገር የለው። ግን ለምንድን ነው ደህና ማለት ደህና ስራ ለሀይሚ ያልተሰጣት ነው? ጨዋታው ማለት እዚህ ጋር ሀይሚ ከቡርካር እያለች ለምንድ ነው ከፋሲል ጋር ቀለበት አደረገች? ዛሬ ደግሞ እውነቱን ስትናገሩ ቀለበቱም ውሸት ነው፣ ሀይሜ ቀለበት አላደረገችም ማለት መቻል ነበረባችሁ። እዚጋ ግማሽ እውነት ተናግራችሁ፣ ግማሹን ደግሞ ማለባበስ የለባችሁም። እንደኔ ማለት ነው። ይገባችኋል። እዚጋ ምንድነው ከሃይሚ ጋር የተደረገው ቀለበት እውነት ነው፣ ግን ደግሞ ከእሷ ጋር ይህን ቀለበት ያደረግኩላት ሃይሚንና ቡራን ለመፈተን ብዬ ነው። በመካከላችሁ አሁን እኔ ስገባ ማን ተሸንፎ ማለት ፈተናውን ይወድቃል ቃል ማን ያልፋል የሚለውን ነገር ለማየት ስለፈለግኩ ነው። ነው ፋሲል ያለው በራሱ ቻናል ላይ የራሱን ቻናል አዲስ ቻናል ከፍቶ መጥቷል። እንደኔ ግን ስለተበሳጨው እንደ ሁሌውም ሀይምና ቡራ ሰብስክራይብ አድርጉስ እንደሚሉት እንደምዞረው አዞር ይቅርታ አርጉልኝ። ለምን እኔ ተጨንቅ ያለው በጊዜው እናንተ ገና ልፈትን ማለት የሆነ ትምህርት ቤት አድርጋችሁት ህይወት በራሷ ጊዜ ታስተምራለች። ይሄንን አሊክድም። ግን ደግሞ የሆነ ሰንበድ እየመጣ በሆነ ሰው ህይወት ውስጥ ገብቶ ፈተና እየፈተንኩ ነው። ይሄ ፌር አይደለም። ያስተምራል? ምንም አያስተምርም። እኔ አላስተማረኝም። ይቅርታ አድርጉልኝ። እና ከመጀመሪያው ጀምሮ ሲጀመር እኔ አውቃለሁ። እንዲያውም አንዳንድ ሰዎች ናችሁ እየተጨነቃችሁ የነበራችሁት፣ እና አካሄዳቸውን አይቼ እንዲያውም በቃ ፕራንክ መሆኑን አውቃለሁ። ግን ፕራንክ ነው ብለው አይናገሩም ሁላ ብዬ ተናግሬያለሁ። ለምን አንዴ ሁለቴ ሶስቴ አራቴ በደንብ አየኋቸው። ከዛ መጨረሻ ላይ ግን ሳይ በቃ ከዚህ በኋላ እንደማይነገሩ እርግጠኛ ሆንሁ። ልክ እንደባለፈው ማለት ነው ቤተሰብና ግን በመጀመሪያ ሀይሚና ቡራ እንኳን ወደ ድሯችሁ ተመለሳችሁ። በተለይ ደግሞ መጪው በአልነው ለቁታ ጅራ ይሄዳሉ። ሲቀጥል ደግሞ ሁላችሁም መጠቀሚያ ታርጓችሁ፣ እናንተ ዩቲብ ለመክፈት ስትፈልጉ፣ ሰብስክራይብ ለማሳደጊያ ስትፈልጉ እነሱን እየፈጠንኩ ነው። እነሱ እንደማይለያዩ እኮ እናቃለን። ሲጀመር እኛ ጨረቃ ፋሚሎች እኮ ንቅ የለም ማለት ከቦታችን ላይ ንቅንቅ። ቡራን በሀይሚ እንደማይደራደር እናቃለን። ሀይሚም ደግሞ በቡራ እንደማትደራደር እናቃለን። ስለዚህ እናንተ የምን የእርጎ ዝንብ አድርጎ ዝም ብጥልቅ እያላችሁ ልፈትን ፈተና እያላችሁ የምታመጡት ነገር በቃ እኔ ያልተመቸኝ ፌር አይደለም። አንደኛ በእኛ ስሜት አትጫወቱ ማለት ብዙ ሰዎች አሉ፣ አሁን የሚያዝኑ የሚተክሱ፣ ስራ እየሰሩ እንኳን ስራ መስራት ያቃታቸው ብዙ ልጆች አሉ። በውስጥ አንዳንዱ ጽሑፍ ይደርሰኛል፣ ግን እኔ ሰሞኑን ቢዚ ነኝ አንደኛ። ሁለተኛ ነገር ደግሞ አምጥቼ ራሱ እውነቱን ስነግራቸው ብዙዎች ያላመኑ ሰዎች አሉ። ስራ አይደለም በቃ አንቺ ስራ ስራ እምትይው እንጂ እነሱ ሌላ ህይወት ውስጥ ናቸው፣ ማለት ሌላ ሙድ ውስጥ ናቸው የምትሉ ልጆች አላችሁ። ለእናንተ በቃ ይከፋኛል። መመረር ነው ምላችሁኝ። ማለት እዚህ ጋር ህይወታቸው ሀይሜን ቡራም እንዲበጣበጥ አልፈልግም። ግን ደግሞ ከሰራችሁ በቃ አላድል። ሲጀመር ሀይሜና ቡራ ሌላ ሰው አታስገቡ። አዲስ ሰው ሲመጣ ችግር ነው ይዞ የሚመጣውና አዲስ ሰው መጣ ነገር መጣ ነው። ስለዚህ እናንተ ስሩ ሌላ ሰው ደግሞ ማሳደግ ከፈለጋችሁ ኖርማል በቃ በሆነ የሆነ ቪዲዮ ሰርታችሁ ሰብስክራይብ አድርጉ ብትሉኝ እናደርገዋለን። ሳሰተን አናቅም አይደል እንዴ። በሄዱበት እንዞራለን። እኔ ሲስ ጀመር እያነፈነፍኩ ነው የሚሄደውኝ እና ኤኔውስ ቤተሰቦቼ እንግዲህ ያው ፋሲል መቶ ቀለበቱ ሀይሚ ላይ ያደረግኩላት ለመፈተን ነው። ፈተና ነው። ቡራና ሀይሚ ይለያያሉ አይለያዩም የሚለውን ለማየት ነው ብሏል። ቢለያዩም ልታደረግ ነበረ ቡራ ትቶ ቢሄድ ሀይሚ ያው ሶስቱም ተመካክረው ስለሰሩት ነው እንጂ ግን የምር ሪል ቢሆን እንዴ ማንም ሰው ዝም አይልም። ማንም ወንድ ዝም አይልም። ከእሱ ጋር የነበረ ሴት ሄዳ ቀለበት አደረገች ሲባል እንዴ ይናደዳል። በቃ የሚያደረገውን አያውቅም። ሲቀጥል ደግሞ አንድ ሴት እንዴት ነው ከወንድ ጋር ከቡራ ጋር እያለች ከሌላ ሰው ጋር ሄዳ ቀለበት የምታደርገው? ለዛውም ደግሞ በሸም እሱ ጓደኞቹ ፊት ነው ብዬ እኔ ህይወቴን አላበላሽም። እሱ ሲጀመር መጀመሪያ አንድ ሰው ቀለበት ለማድረግ እኮ ብዙ ሂደቶች አሉት ተስማምቶ ሁላ ነው ቀለበት የሚያደርገው እንጂ ዝም ብሎ ዛሬ አወቀኝ፣ ነገ ሁለት ቀን አገኘ፣ ከዛ በሶስተኛው ቀን ቀለበት አደረገ። ኧረ ፌር አይደለም። እና አንዳንድ ጊዜ እኛን ራሱ በምን አንግል እንደምታስቡን አላውቅም። የምር ማለት አንዳንድ ጊዜ ማለት ነው። እዚህ የተማረ ሰው ሁሉ እንዳለ ማወቅ መቻል አለባችሁ፣ ተመርቆ በስርአት ሀገሩ ላይ ግን ስራ ት ኦር ደግሞ ከሀገሬ ውጭ መውጣት ፈልጋለሁ የተሻለ ስራ አገኛለሁ ብሎ የወጣ ሰው ሁሉ እንዳለ ማወቅ መቻል አለባችሁ። ማለት እኔ አላውቅም፣ ብቻ እንዴት ብዬ ልንገራችሁ የሆነ እየተሰማኝ ነው ሁላ እና ግን ና ቡራ ወደ ድሮ ማንነታችሁ ስለተመለሱ ደስ ብሎ በዓልም እየደረሰ ስለሆነ በዓልን ቤተሰብ ጋር ቦታ ጅራ ላይ አንድ ላይ ያሳልፋሉ ብዬ ተስፋ አደርጋለሁ። ከዚህ በኋላ ሌላ ሰው አታስገቡ። ባይ ባይ።